የቢዝነስ የዘገባ ሰዓት ላይ ደርሰናል ተመልካቾቻችን መረጃዎቹን ሊያጋራን ደግሞ ሀብታሞ ማሀባው እዚህ ስቱዲዮ ተገኝተዋል ሀብታሞ ከመረጃዎቹ ጋር መልካም ቆይታ አመሰግናለሁ ሀና እንደምን ላችኋል የተከበራችሁ ተመልካቾቻችን ኢንቨስትመንት ላይ ትኩረት ያደረጉ ዘገባዎቻችን ወደ እናንተ ምናደርሰው አብራችሁን ቆዩ የደብረ ብርሃን ከተማ አስተዳደር በኢንቨስትመንት ዘርፍ ለሚሰማሩ ኢንቨስተሮች ከ2000 በላይ ሄክታር መሬት ማዘጋጀቱን አስታወቀ። የከተማዋን የኢንቨስትመንት እንቅስቃሴ ለማነቃቃት የንግድና የኢንቨስትመንት ኤክስፖ በደብረ ብርሃን እየተካሄደ ይገኛል። የሀገር ውስጥና የውጭ ባለሀብቶችም ልምድ የሚያገኙበት እንደሚሆን ይጠበቃል። ገንዘብ ታደሰ በሀገራችን ከሚገኙ ለኢንቨስትመንት ተመራጭ ከተሞች መካከል አንዷ የሆነችው የደብረ ብርሃን ከተማ ለዘንድሮ የጥር ወር የተለየ ድምቀትን የሚያላብስና ለከተማዋ እድገት ከፍተኛ አስተዋጽኦ እንደሚኖረው ግምት የተሰጠው በከተማዋ የመጀመሪያ የሆነው ዓለም አቀፍ የንግድና የኢንቨስትመንት ኤክስፖ አዘጋጅታለች። ኤክስፖ ኢትዮጵያ ታምርት በሚል መሪ መልዕክት የተጀመረውን የኢንቨስትመንት ፎረምና ግንባታ አጠናቀው ስራ ለጀመሩ ኢንዱስትሪዎች እውቅና መስጠትን ያካተተ ነው። ጥር አራት የሚደረገው የኢንቨስትመንት ፎረሙ በባለፈው አመት በፎረሙ የተነሱ ለኢንቨስትመንት ኮሜንቱ ማደግና ወደ ስራ መግባት እንከን ናቸው ተብሎ የተለዩ ጉዳዮች በምን ላይ እንዳሉ የሚዳሰስበት እንደሆነ የከተማው ኢንዱስትሪ ኢንቨስትመንት መምሪያ ኃላፊ አቶ ብርሃን ገብረ ህይወት አስታውቀዋል። ይሄ ፎረም በዋናነት ምንድን ነው? በተለይ ኢንቨስትመንት በባህሪው በጣም ብዙ ስብስብ የሆኑ ችግር ያለበት ነው፣ ግን ደግሞ የእያንዳንዱ ባለሀብት የሚገጥመውን ችግር ባለሀብቱ፣ መንግስትና አጋር አካላት በጋራ ውይይት አድርጎ የባለሀብቱን ችግር መፍታት ነው። የባለሀብቱ ቁልፍ ችግር በመፍታት ደግሞ ያንን ማምረት ሂደት ላይ ግንባታ ሂደት ላይ የገጠማቸውን ችግሮች የሚመለከተው ባለድርሻ አካላት ባለበት ችግሩን ወስዶ መፍትሄ እንዲሰጣቸው ለማድረግ ነው። ስለዚህ ይህን ስናደረግን በባለፉት ፎረሞች ላይ የተነሱ ዋና ዋና ጉዳዮች ምን ነበሩ የሚለውን ነገር እና የተፈቱና ያልተፈቱ ችግሮችን ይዘን እንቀርባለን ማለት ነው። ይህንን መሰረት አድርገን በዋናነት ከዚህ ጋር ተያይዞ ግን የተሻለ አፈጻጸም ያላቸው ባለሀብቶችን ደግሞ እውቅና የምንሰጥበት የኤክስፖ ሌላኛ አካል የሆኑ በበጀት ዓመቱ ግንባታቸውን አጠናቀው ስራ የጀመሩ ሀያ አራት ኢንዱስትሪዎች እውቅና ይሰጣቸዋል። በዚህ ዓመት እንግዲህ ከሀያ አራት ኢንዱስትሪዎች በላይ እናስመርቃለን። እነዚህን ስናስመርቅ ከ15 ቢሊዮን ብር በላይ ካፒታል ያላቸው ናቸው። ወደ ስራ ሲገቡ እነዚህ 25 ሺህ የስራ እድል ይፈጥራሉ። ስለዚህ በትክክል ኢንዱስትሪ መቀበል ብቻ ሳይሆን እውን አድርጎ ምርት አምርቶ ከምርቱ ማህበረሰቡ እንዲጠቀም አድርጎ ከሚመረተው ምርቱ ደግሞ ኤክስፖርት ተደርጎ ማህበረሰባችን የአካባቢ ምርት እንዲወድ አድርገን እና በተለይ ኢንዱስትሪ በትክክል መስራት ከተቻለ ውስብስብ ችግር መፍታት ከተቻለ ማምረት እንደሚቻል ማሳየት የምንችልበት እድል እና ማስመረቅ አለብን ብለን የሚመረቁ ኢንዱስትሪዎች ለይተናል። ፎረሙን ካጠናቀቅም በኋላ በአሉት በክብር እንግዶች የምናስመረቅበት ሁኔታ ይኖረናል። ከአንድ ሺህ በላይ የሀገር ውስጥና የውጭ ባለሀብቶች እንደሚሳተፉበት የሚጠበቀው ዓለም አቀፍ ኤክስፖ በከተማዋ ያሉ የኢንቨስትመንት አማራጮችን ለማስተዋወቅ ለነባሪ ኢንዱስትሪዎች የገበያ ትስስር የመፍጠር ዓላማ የያዘም ነው። ኤክስፖ ዓላማ ቅድም እንዳነሳሁት እዚህ አካባቢ ያሉ አምራች ኢንዱስትሪዎች የኢኮኖሚ ብቻ ሳይሆን በሀገር ደረጃ ያለውን ህብረ ብሔራዊ አንድነት መገለጫ የሆነች ደብረ ብርሃንን ከሁሉም ክልሎች ያሉ ርዕሰ መስተዳድሮች፣ የኢንቨስትመንት ቤተሰቦች የሆኑ አካላት ወደዚህ መጥተው ልምድ የሚቀስሙበት ጭምር ሁሉ ስለሆነ የመጀመሪያ ጉዳይ እዚህ ያሉ ምርት በደንብ እንዲወጣ፣ እዚህ አካባቢ ያለው ሪሶርሳችን ምንድን ነው በደንብ ፕሮሞት አድርገን አዲስ ባለሀብት ለመሳብ ነው። ያለው ደግሞ በተገቢ መንገድ ያለውን ምርት እንዲያውቀው ለማድረግ ነው። በከተማዋ ትላልቅ ኢንዱስትሪዎችን ጨምሮ ለሚያለሙ ኢንቨስተሮች ከሁለት ሺህ ሄክታር መሬት በላይ መዘጋጀቱን አቶ ብርሃን ያነሳሉ። አሁን ባለበት ሁኔታ ላይ በጣም ትልልቅ ኢንዱስትሪዎች ትኩረት አድርገ መስራት አለብን ብለን በለየ ነው መሰረት። ለምሳሌ ትልልቅ የሲሚንቶ ፋብሪካዎች ያስፈልጋሉ። እነሱ ላይ የሚገቡ ባለሀብቶች እየተነጋገር ነው ቀድመን ማለት ነው። በእኛ በኩል ቦታ የማዘጋጀት ስራ በአጠቃላይ ከሁለት ሺህ ሄክታር በላይ መሬት ለኢንዱስትሪ ተዘጋጅቶ በሳይት ፕላን ተቀምጧል። ለዚህ አመት ከአምስት መቶ ሄክታር መሬት በላይ ለይተን አስቀምጠናል። ስለዚህ ማንኛውም ኢንቨስተር ወደዚህ ሲመጣ ልምድ መውሰድ ብቻ ሳይሆን ፕሮጀክት አስገብቶ ወስንለት መሬት ወስዶ እንዲወስድ ለማድረግ ጥረት የምናደርግበት ሁነት ይሆናል ብለን እናስባለን። በባለፈው አመት በነበረው የኢንቨስትመንት ፎረም ከባለ ሀብቱ ለተነሱ ጥያቄዎች ምላሽ የሰጡ አጋር አካላት እውቅና እንደሚያገኙም ታውቋል። በተያዘ የተቀዛቀዘውን የኢንቨስትመንት እንቅስቃሴ ሊያነቃቃ የሚችል የኢንቨስትመንት ፎረም በደብረ ብርሃን ከተማ እየተካሄደ ነው። ይህ ፎረም ኢትዮጵያ ታምርት እንቅስቃሴ አካል መሆኑም ተነግሯል። ገንዘብ ታደሰ በዚህ ጉዳይ ላይ ተጨማሪ መረጃ ልታደርሰን በቀጥታ መስመር ላይ ትገኛለች። ሰላም ላንቺ ሁን ገንዘብ፣ እንደምንውላሻል። በዚህ የኢንቨስትመንት ፎረም ላይ ተሳታፊ አካላቶች እነማን ናቸው? ምን ምን ሀሳብ ስተነሱ አስተዳደር ከጊዜ ወደ ጊዜ ለኢንቨስትመንት ምቹና ተመራጭ ከተማ እየሆነች መምጣቷ ይታወቃል። እንግዲህ ይህንን ተከትሎ የደብረ ብርሃን ከተማ አስተዳደር ዓለም አቀፍ የንግድና የኢንቨስትመንት ፎረም በማዘጋጀት ላይ ትገኛለች። በዛሬው እለት የኤክስፖ የመጀመሪያ የሆነውን የኢንቨስትመንት ፎረም በከተማዋ አድርጋለች። እንግዲህ ከተማዋ ምናልባትም ከሰባት መቶ በላይ ባለ ሀብቶች ከ100 ቢሊየን ብር በላይ ካፒታል ያስመዘገቡ እዚህ ከተማው ላይ እያለሙ ይገኛሉ። እንግዲህ ከባለሀብቱ ጋር የኢንቨስት ኢንቨስትመንቱን ለማሳለጥ ከባለ ሀብቱ ጋር ውይይት ያደርጋሉ። በፎረሙ ማለት ነው። ኢትዮጵያ ታምርት የሚል መሪ መልእክት ያለው ነው። እንግዲህ ፎረሙ እየተካሄደ የሚገኘው የደብረ ብርሃን ከተማ ተቀዳሚ ምክትል ከንቲባ አቶ ካሳሁን እንቢአለ በፎረሙ ላይ በተለይ ከተማዋን ባለ ሀብቶች በከተማዋ እንዲያለሙ ምቹ ሁኔታዎችን በመፍጠር እንሰራለን ብለዋል። በተለይ ደግሞ ብልሹ አሰራሮችና ሙስናን በመታገል ኢንቨስትመንት ተመራጭና ባለሀብቶች መርጠዋት እንዲያለሙ የሚያደርጉ ስራዎችን ለመስራት ዝግጁ ነን ብለዋል። ማለት ነው እንግዲህ ይሄ የኢንቨስትመንት ፎረም በተለይ በኢንቨስትመንቱ ላይ ይህንን ያለፉትን ሁለት ዓመታት መቀዛቀዝ የታዩ ቢሆንም ይህንን ተስፋ ለማሳደግ ለማጎልበት ይረዳል ተብሏል። ምክንያቱም ደግሞ በኢንቨስትመንት እንቅስቃሴው ላይ የሚነሱ ችግሮች እልባት እንዲያገኙ ወይም ደግሞ መፍትሄ እንዲያገኙ የሚሰራበት ነው ብለዋል። የአማራ ክልል ንግድና ኢንቨስትመንት ቢሮ ኃላፊ እንድሪስ አብዱም እንግዲህ በክልሉ በ ኢንቨስትመንት ብቻ ከ500 በላይ ሰዎች ከ500 ሺህ በላይ ሰዎች ስራ እድል እንደተፈጠረላቸው አንስተዋል። በተለይም ደግሞ ክልሉ ለዚህ ምቹ ከመሆኑ ጋር ተያይዞ ብዙ ባለሀብቶች ተመራጭ እያደረጉት እንደሚገኙ አንስተዋል። የንግድ የኢንቨስትመንት ፎረሙ ደግሞ ከአምና የጀመረ ነው። እንግዲህ እንደ ሀገር ኢትዮጵያ ታምርት በሚል በንቅናቄ ነው የተጀመረው። በፎረሙ ላይ ባለፈው አመት ከተነሱ ብዙ ጥያቄዎች አሉ። እነዚህ ጥያቄዎች ምን ይመስላሉ? ምን አይነት መፍትሄ ተሰጥቷል? ተደርጓቸዋል የሚለው በዛሬው እለት በፎረሙም ተነስቷል። እንደ ክልል 178 የሚሆኑ ፕሮጀክቶች ከፎረሙ በኋላ ማለት ነው ወደ ስራ ወይም ደግሞ ወደ ማምረት ያልገቡ እርምጃ እንደተወሰደባቸው ነው እንግዲህ ያነሱት። ከዛ ባሻገር ደግሞ በፎረሙ ላይ በተለይ በደብረ ብርሃን ከተማ የተነሱ የተለያዩ ጥያቄዎች ነበሩ። የመንገድ፣ የውሃ፣ የተለያዩ የመሰረተ ልማቶች እንዲሁም ደግሞ ከፋይናንስ አቅርቦት ጋር የተነሱ የባለሀብቱ ሀብቱ ጥያቄዎች ነበሩ። እነዚህን ከመፍታት ረገድ ጅምሮች እንዳሉ አሁንም ግን በክልሉም ሆነ በፌዴራል ምላሽ ሊያገኙ የሚገባቸው ትላልቅ ፕሮጀክቶች እንደሚጠበቅባቸው አንስተዋል። ባለሀብቱም እነዚሁን አይነቶች ጥያቄዎች አንስተው ነበረ። በተለይ ደግሞ ከሲሚንቶ እጥረት ጋር ተያይዞ ብዙ ጥያቄዎችን ባለሀብቱ ሲያነሱ ነበረ። እነዚህንም ለመፍታት ከተማ አስተዳደሩ ከሚመለከታቸው አካላት ጋር በንቃት እንደሚሰራ ነው ያነሱት። የክልሉ ፕሬዚዳንት ደግሞ እርሰ መስተዳድር ማለት ነው ዶክተር ይልቃል ከፋለ በክልሉ ለማልማት ምቹ ሁኔታዎች መኖራቸው በተለይ በቱሪዝም ዘርፉም ይሁን በኢንቨስትመንት ዘርፉ ትልቅ ሀብት እንዳለ፣ ከዛ ባሻገር ደግሞ ኢንቨስትመንት ኖሮ የሰው ሀብት ከሌለ ትርጉም የለውም እና አቅም ያለው መስራት የሚችል የሰው ሀብት በክልሉ እንዳለ አንስተዋል። ስለዚህ በክልሉ ለማልማት ፍቃደኛ ሆነው ወደ ክልሉ ለሚመጡ ባለ ሀብቶች ምቹና ቀልጣፋ የሆነ መስተንግዶ ለመስጠት ዝግጁ መሆናቸውን አንስተዋል። ደብረ ብርሃን ከተማ ደግሞ ከመቸውም ጊዜ በላይ ሰላሟ አሁንም የተጠበቀ ከመሆኑ ጋር ተያይዞ ለኢንቨስትመንት ምቹ ከተማ እንደሆነች ከመምጣቷ ጋር ተያይዞ ባለሀብቶች በሰፋት ማምረት እንደሚችሉ አንስተዋል። በተለይ በግብርናው ዘርፍ እየተወሰደ ያለው ንቅናቄ በኢንቨስትመንቱ ላይ በመድገም ከኢንቨስትመንቱም የሚገኘውን ኢኮኖሚ ለማሳደግ ሰፊ ስራ እየተሰራ ነው የሚገኘው ማለት ነው። የፌዴራል ኢንቨስትመንት ኮርፖሬሽን እንዲሁም በፕሮግራሙ ላይ ተገኝተዋል። ከዚህ ባሻገር የክልል የክልልና የፌዴራል እንዲሁም የከተማው የመምሪያው ማለት ነው ከፍተኛ አመራሮች በበዓሉ ላይ ተገኝተዋል። ሰፊ ቁጥር ያላቸው ባለሀብቶች በኢንቨስትመንት ፎረሙ ላይ በመገኘት ቅሬታቸውን እንዲሁም ደግሞ የነበሩ ኢንቨስትመንቱ እንዳይንቀሳቀስ ወይም ደግሞ በደንብ እንዳያድግ እንዳይሰሩ ያደረጓቸውን ቅሬታዎች አንስተዋል። ከዚህ በኋላ በሚኖረው ቆይታ እነዚህ ጥያቄዎች ምላሽ የሚያገኙ ይሆናል በሚመለከታቸው አካላት። ከዛ ባሻገር ባለፈው አመት ፎረም ላይ የተነሱ ጥያቄዎች ነበሩ። እነዚህ ጥያቄዎች በመፍታት ሂደት አስተዋጽኦ። የተወጡ የባለድርሻ አካላት እውቅና ይሰጣቸዋል። ከዛ ባሻገር ደግሞ ወደ ማምረት ሂደት በበጀት አመቱ የገቡ ሀያ አራት ፕሮጀክቶች አሉ። ከነሱ መካከል አንዱ በዛሬው እለት የሚመረቅ ይሆናል። ሀያ አራቱም እውቅና እንደሚሰጣቸው ነው እንግዲህ ከመድረኩ ያገኘ ነው መረጃ። ገንዘብ ታደሰ በቀጥታ መስመር ላይ ተገኝተሽ መረጃዎችን ስላካፈልሽን በእጅጉ አመሰግናለሁ። መልካም ቀን። አሁን ደግሞ የግብይት መረጃ ይኖረናል። የኢትዮጵያ ብሔራዊ ባንክ የዕለቱን የወርቅ ግብይትና የገንዘብ ኖቶች የምንዛሬ ተመን አድርሶናል፣ ቀጥሎ ይቀርባል። አና ዘገባዎች ተጠናቀዋል። ሀብታሙ ለመረጃዎች